መክፈልና መወዳደር መግዛትና ማሸነፍ በግለሰብም፣ በተቋምም፣ በድርጅትም፣ በሀገርም ደረጃ ያለ ነው። ሰው እንዴት ነው የመክፈል አቅሙን የሚያሳድገው የሚለውን ነገር ሲጠየቅ በዚህ መጽሐፍ ውስጥ ሰው እንዴት መክፈል ይችላል። መክፈል ያልቻለ መግዛት አይችልም። መክፈል ያልቻለ ይህንን ዓለም መኖር አይችልም። ሲጀመር እያንዳንዱ ሰው መክፈል አለበት። ለመግዛት መክፈል አለበት። ለማረፍ መክፈል አለበት። ለመኖር መክፈል አለበት። በዚህ በምንኖርባት ምድር ላይ በነፃ የሚገኘው ኦሊቲንግ ኦክሲጅን ኦክሲጅን ብቻ ነው። እስኪ ዚህ መጽሐፍ ውስጥ ምን ምን አለ ብለን እንጀምር። እንደምን አላችሁ። እኔ ጀርመን ሃሮራ ላይ ይባላለሁ። የዚህ የመጽሐፈ ናምዮህያ ጸሐፊ ነኝ። ይህ መጽሐፍ የሚያወራው ስለ ህግና ስለ ሳይንስ ነው። የትኛው ህግና የትኛው ሳይንስ ከተባለ ሁለንተናዊ ህግና ሁለንተናዊ ሳይንስ ነው። እስካሁን ድረስ በትምህርት ቤት ሁላችንም የተፈጥሮ ሳይንስን ተምረናል። የማህበረሰብ ሳይንስን ተምረናል። ዩኒቨርሳል ሳይንስን ግን አልተማርንም። ከህግም አኳያ የማህበረሰብ ህግና የተፈጥሮ ህግን ተምረናል። ሁለንተናዊን ህግ ግን አልተማርንም። ምናልባት ሆን ተብሎ የተሰወረ ወይም ደግሞ ማንም ሳይረዳው ቀርቶ ያልተገለጠ ሊሆን ይችላል። እኔ ግን ይህንን ህግና ሳይንስ እስካሁን ድረስ ያልተነገረውን እስካሁን ድረስ ያልተወራውን ህግና ሳይንስ ጽፌዋለሁ በዚህ መጽሐፍ በ660 ገጽ አጠቃልዬ የጻፍኩትን መጽሐፍ እንድታነቡት አጥብቄ መክራለሁ። ምክንያቱም ብዙ አዳዲስ ነገሮች አሉት፣ ያልተሰሙ፣ ያልተነገሩ፣ ያልታዩ፣ እጅግ በጣም የሚጠቅሙ ለህይወታችን፣ ለኑሯችን በጣም አስፈላጊ የሆኑ አዳዲስ ነገሮች አሉበትና እንድ ገጽታችሁን እንድታነቡት አጥብቄ መክራለሁ። እስኪ እዚህ መጽሐፍ ውስጥ ምን ምን አለ ብለን እንጀምር። ይህ መጽሐፍ አድራሽ ሌላ መንገድ ነው። ኦፍ ኮርስ አድራሽ ነው፣ ግን እስካሁን ባልሄድንበት መንገድ የሚያደርስ ባልሰማነው ነገር ካልሰማነው ነገር ጋር የሚያገናኘን ነው። ሁለንተናዊ ህግና ሁለንተናዊ ሳይንስ ስንከተለው፣ ስንራመድበት ከሀሳባችን ከፍላጎታችን ጥንቅቅ አድርጎ የሚያደርሰን ነው። እስካሁን ድረስ ድህነት አጎደለን ጉስቁልና አመዱን ነፋብን። ማጣት ውበት ቁንጅናችንን ሸሸገብን። ሰርችቶ ላልትንሽነት ጠቅመ ላልንቀትና ስድብ አሁንስ በቃ መረረን። ድክመት እንጂ እርግማን የለብንም አላደረሰንም እና በመጣንበት ደግመን አንሄድም። ስለዚህ ሌላኛው መንገድ የትኛው ነው ከተባለ ናምዮህያ ነው። እያንዳንዳችን ህጋዊ ከሆንን ሁለንተናዊ ህግ ማለቴ ነው እያንዳንዳችን ሳይንሳዊ ከሆንን ዩኒቨርሳል ሳይንስ ማለት ነው። እንዲያ ከሆንን ከሀሳባችን የምንደርስበት ብዙ አማራጮች አሉ። በዚህ መጽሐፍ ውስጥ ሶስት ምሰሶዎች አሉ። ሶስት የሁላችንንም ህይወት የሚነካ የሁላችንንም ኑሮ የሚዳስስ መሰረታችን መሄጃችን የሆነ ሶስት ፒላሮች አሉ እዚህ መጽሐፍ ውስጥ እነሱ ምንድን ናቸው? ላርማዶን ሶናንዱራ አንሞሪያ ይባላል። ላርማዶን ምንድን ነው? እና ቀደም ሲል እንደተናገርኩት በህይወታችን በኑሯችን አይደለም በግለሰብ በእያንዳንዱ ተቋም በእያንዳንዱ ድርጅትን በእያንዳንዱ ሀገር ሁሉም ሰው የተመሰረተበት ሶስት ምሰሶዎች አሉት። ሶስት ላርማዶን ሶናንዱራ አንሞሪያድ ይባላል። በዚህ መጽሐፍ ውስጥ የተጠቀሰ ነው። ላርማዶን ምንድን ነው ካላችሁ፣ ላርማዶን የክፍያና የውድድሩን አለም የሚመራ ነው። ሶናንዱራ ደግሞ የጤናና የደህንነቱን ስርዓት የሚያሳልጥ ሲሆን አንሞሪያድ የፍትህና የማህበረሰብ ወይም የፍትህና ማህበራዊ ጉዳያችንን የሚያስውብልን የሚያሳምርልን ነው። እስኪ አንድ እያንዳንዱን ተንተን አርገን እንመልከተው። ላርማዶን የክፍያና የውድድር አለም ይመራል ስንል መክፈልና መወዳደር፣ መግዛትና ማሸነፍ በግለሰብም በተቋምም፣ በድርጅትም፣ በሀገርም ደረጃ ያለ ነው። ሰው እንዴት ነው የመክፈል አቅሙን የሚያሳድገው የሚለውን ነገር ሲጠየቅ በዚህ መጽሐፍ ውስጥ ሰው እንዴት መክፈል ይችላል ካል መክፈል ያልቻለ መግዛት አይችልም መክፈል ያልቻለ ይህንን አለም መኖር አይችልም ሲጀመር እያንዳንዱ ሰው መክፈል አለበት ለመግዛት መክፈል አለበት ለማለፍ መክፈል አለበት ለመኖር መክፈል አለበት በዚህ በምንኖርባት ምድር ላይ በነፃ የሚገኘው ዘ ኦንሊ ቲንግ ኦክሲጅን ኦክሲጅን ብቻ ነው ኢቨን ውሃ ምግብ ተከፍሎ ነው የሚገዛው ተከፍሎ ነው የሚገኘው ስለዚህ ሁላችንም የመክፈል አቅማችን ደካማ የሆነበት እስፔሻሊ በአፍሪካ ሀገር ላይ የመክፈል አቅማችን ደካማ የሆነበት ምክንያቱም ምንድን ነው ስንል፣ ህጋዊና ሳይንሳዊ ስላይደለን ነው። ያ ማለት ወይንም በአጭሩ ዮህያዊ ስለአይደለን ነው። ዮህያዊ ማለት ህጋዊና ሳይንሳዊ ማለት ነው። በመጽሐፍ ውስጥ እንደተገለጸው ናም ማለት ሁለንተና ወይም ዩኒቨርስ የምንለው ሲሆን ዮህያ ማለት ደግሞ ህግ ነው። ዮህያ ማለት ሳይንስ ነው። ዮህያ ማለት ህግና ሳይንስ ነው። ዮህያዊ ማለት ደግሞ ህጋዊና ሳይንሳዊ ማለት ነው። የትኛው ህግ እና የትኛው ሳይንስ ስንል ሁለንተናዊ ህግና ዩኒቨርሳሉን ሳይንስ ማለታችን ነው። ስለዚህ ሰው የመክፈል አቅሙ እንዲዳብር ህጋዊና ሳይንሳዊ መሆን ይኖርበታል እንላለን። ሰው የማሸነፍ ብቃቱ እንዲጨምር ምን መሆን አለበት? ህጋዊና ሳይንሳዊ መሆን አለበት። መሰረቱ ህግ አካሄዱ ሳይንሳዊ እንዲሆን ይመክራል ይህ መጽሐፈ ናምዮህያ። በሌላኛው አንግል ሶናንዱራ የሚለውን ደግሞ እንመልከት እስኪ። ሶናንዱራ ማለት የጤናና የደህንነት ጉዳዮቻችንን የሚያሳልጥ ነው። ማንም ሰው በጤና የመኖር ተፈጥሯዊ መብት አለው። በበሽታ እንዲጠቃ በበሽታ እንዲሰቃይ፣ በሽታ እንዲጥለው፣ በሽታ እንዲያስተኛው፣ ስራውን ተግባሩን እንዲያስተጓጉል ስልጣንም ፈቃድም የለበትም። በሽታ ቫይረስ ሆነ ባክቴሪያ የአካል ጉዳት ሆነ ምንም ነገር ሰው በበሽታ እንዲወድቅ ፍርጃም የለበትም። በሽታን በሱ ላይ አይሰለጥልም። ግን ግን በብዙዎቻችን ላይ በሽታ ሰልጥኖብን አለ። በሽታ አስተኝቶን አለ ከስራችን ከመንገዳችን አስተጓጉሎን ብሎን አለን። ለምንድን ነው ለምንድን ነው? ምክንያቱም እኛ ህጋዊ እስካልሆን ድረስ ለችግሮች ለጉድለቶች፣ ለስንዘራዎች የተጋለጥን እንሆናለን። ሳይንሳዊ እስካልሆን ድረስ በሽታ በእኛ ላይ ይሰለጥናል፣ አቅም ይኖረዋል፣ የማስተኛት አቅም፣ የማስተጓጎል አቅም ይኖረዋል። መፍትሄው ምንድን ነው? ህጋዊ መሆን። ህጉ ምንድን ነው? ዩኒቨርሳል ህግ ነው። ምንድን ነው ሳይንሱ? ዩኒቨርሳል ሳይንስ ነው። እሱ እንዴት ነው የሚታወቀው? የት ነው የሚገኘው? በዚህ መጽሐፍ ውስጥ ነው። እስካሁን ያልተነገረ ህግ፣ እስካሁን ያልተነገረ ሳይንስ። ማንም ይሞክረው። መሰረቱን ህግ ያድርግ፣ አካሄዱን ሳይንስ ያድርግ። ከዛ በኋላ ውጤቱን ይመዝን። አድራሽ ነው አድራሽ አይደለም የሚለውን ነገር ውጤቱን ይመዝን በመክፈል እና በመወዳደር ዓለም ውስጥ ያለውን ነገር ይመዝን። የመክፈል አቅም አድጎ አላላደገም፣ መወዳደር ችሏል አልቻለም፣ ከዛስ ማሸነፍ ችሏል አልቻለም የሚለውን ነገር ይመዝን። በጤናው መስክ ያለበትን ስታተስ ይመዝን። ይህ መጽሐፍ ከማንበቤ በፊት ወይም የውያዊ ከመሆኔ በፊት ወይም ህጋዊና ሳይንሳዊ ከመሆኔ በፊት ያለው የጤንነት ጉዳይና ከዛ በኋላ ያለው የጤንነት ጉዳይ ይመዝን። ከዛ በኋላ ውጤት ካላገኘበት ለምን ብሎ ይጠይቅ። ምክንያቱም ይሄ ሳይንስ ነው። ፎርሙላ አንድ ፕሮብሌም ፎርሙላ አለው። በማቴማቲክሱ ወይም በፊዚክሱ ህግ የሆነ ፕሮብሌም አለ፣ ከዛ በኋላ ፎርሙላ ተቀምጧል። ይህንን ፕሮብሌም በዚህኛው ፎርሙላ ሰርተህ አምጣ ተብሎ የተማረሰው በዛ ፎርሙላ ሰርቶ ውጤቱ ካላመጣ ዜት ሳምሲንግ ሮንግ የሆነ ስታውታለህ ማለት ነው። ወይ ፎርሙላው ልክ አይደለም? ወይ በፎርሙላው መንገድ የሄደበት ያ ሰው ትክክል አይደለም ማለት ነው። ስለዚህ ይሄ ሳይንስ ነው። ሳይንሱን አፕላይ ካደረግን ውጤቱ ይመጣል። ውጤቱ ካልመጣ ችግር አለ? ስለዚህ ምን ይሻላል? ፓሮራዳዩ መጠየቅ ነው። ፓሮራዳዩን ጸሐፊውን ይሄን መጻፍግቢ ያለው አፕላይ አድርጌያለሁ። ሪዛልት ግን አልመጣም። ስለዚህ ምን ይሻላል ከዛ በኋላ እኛ ጋር ምን አለን? ጋራጃ አለ፣ ላብራቶሪ አለ። ችግሩ ያልመጣበት ምክንያት ይመዘናል፣ ይነጥራል። ከዛ በኋላ ስድስት ያለው ምክንያት ወጥቶ ይታያል። ማስታወቂያ ይወሰድበታል ማለት ነው። አመሰግናል